ታይ አለሰማም ቢልሽን የባንቼ ሆንኩት እንድታውቂ፣ እኔም ያንቺን ስራ ነበር የደቀምኩት። ያማር ሆነ በደለኛ አልሽኝ እኔ ታየሽና እኔን ውቀስ

እኔ ምን በደልኩስ ቴኛለሽ አሉ። እኔ ምን አጠፋው ቴኛለሽ አሉ። በኝ ሰማሽ አለው ግልቦናሽ ያውቃል። ጅራፍ ራሱ ገርፎ ራሱ ይጮኻል። በኝ ሰማሽ አለው ግልቦናሽ ያውቃል። በኝ ሰማሽ አለው ግልቦናሽ ያውቃል። ማናችንን አጋም ማናችንን ማናችንን ቁልቋል ማናችንን ያንቺም አይን ያነባል የኔም ልቤ ደማል። እኔ ማንችም ወቃሽ የማንካል ይሰማል። ማናችንን አጋም ማናችንን ማናችንን ቁልቋል ማናችንን አንደበታችን ሳይሆን የልብን እምነት ቃል ማናችንን አጋም ተጠግቶ የሚያለግሰው ቁልቋል መተማመን ይቅርታ ነበረ ፍቅርን የሚያበጀው መወቃቀስ ጣራው ፍቅራችን ዳግም ላና በጀ መወቃቂ ጣራው ፍቅራችን ዳግም ላና በጀ ቴኛሌሻሉ እኔ ምን አጠፋው ቴኛሌ ሻሉ በይ ሰማሻለው ግልቦናሽ ያውቃል ጅራፍ ራሱ ገርፎ ራሱ ይጮሃል በይ ሰማሻለ ግልቦናሽ ያውቃል በይ ሰማሻለው ግልቦናሽ ያውቃል በይ ሰማሻለ ግልቦናሽ ያውቃል በይ ሰማሻለ

እ በረደኝ በረደኝ በረደኝ ምላቸው እነፍቅራይ ገብ በጣም አሳጋቸው

ረዶነው ለካ ፍቅር እትት በረደ ፍቅር ይበርዳል እንዴ የትዝ ተዋሳት እያለበሆ የትዝ ተዋሳት እያለበሆ እትት እትት እትት እትት በረደ አንቀተቀጠኝ

ረኝ በረደኝ በረደኝ ብላቸው እፍቅራይ ገበይ በጣም አሳቃቸው እፍቅራይ ገቤ በጣም

እናመሰግናለን ሁለቱንም ተወዳዳሪዎች። ታፈሰ አሰፋ በኤልኤም አምስት ተወክሎ የሀይለ ኢየሱስ ግርማ ማናችነን የሚለውን ሙዚቃ ነበረ የተጫወተልን። አቤል ንጉስ ደግሞ በኤልኤም አራት ተወክሎ የምንይልክ ወስናቸው እትቱ በረደኝን ነበረ ያቀረቡልን። ለሁለቱም ተወዳዳሪዎች መልካም እድል ይሆንላችሁ። ዳኞቻችን፣ ወደ እናንተ አስተያየት ሽታፈረ እና አቤል በድጋሚ ተገናኝተናል። ሽታፈረ የሀይለ ኢየሱስን ማናችንን አሪፍ ዘፈን ነው። በጣም እንደው ይሄ ዜማ እንዴት ያለ መሰለ ሲደመጥ በጣም ቀላል የሚመስል ግን ለመዝፈን ሲሞከር ደግሞ በጣም ክብደቱ የሚገለጥ የዜማ አይነት ነው ያለው እና እንደው ይሄ ልጅ ሲያዳምጠው ቀለል ብሎት፣ ሲዘፍነው ከበደው እንዴ አይነት ስሜት ውስጥ ነበርኩኝና የሆኑ የሆኑ ቦታዎች ላይ የዜማ ስትራክቸሩ የተቀየረበት አለ። ግን የተቀየረው ተፈልጎ ወይ ለቀየረው ተብሎ ሳይሆን ከበድ ሲል እየተሞከረ አልሆን ሲል አይነት የሚመጣ አቃየር እና እንደሱ እንደሱ አይነት የሆኑ ቦታዎች አሉ። ግን ታፈረ በቃ በጣም ገዢው ነገር አንተ ጋር መድረክ ላይ ያለ ኢነርጂው እንዴት ደስ እንደሚል ይነግርሃል። እችል እውነቴን የምል በጣም ኢነርጀቲክ ነስዘፍን እሱ በጣም ደስ ይላል። ኮንፊደንስህ፣ ነፃነትህ ምናምን እሱ በጣም የሚፈለግ ነገር ነው። ትልቅ ኳሊቲ ነው። እሱ እሱ ነገር ጋር በጣም ጥሩ ነው። አንተ ጋር እንደዚህ ብዙ መሰረታዊ ችግር ስለሌለ ትንሽ አድቫንስድ ወደ ሆነው ነገር መሄድ እንድንችል በጣም ከቅኝት ጋር ያለህን ነገር ማስተካከል፣ ከዛ በኋላ በጣም ብዙ ነገሮች ጋር መሄድ ይቻላል። እነቱ ነገር በጣም ትልቅ አቅም ያለ በጣም ትልቅ የድምፅ ተሰጥኦ ያለህ ተወዳዳሪ ነህ፣ እና እስቲ ከቅኝት ጋር ያለህ ነገር ላይ በደንብ ራስህን ስራበት ራስህ ላይ። ከዛ ደግሞ ቅድም የተነሳው እንዴት መሰል አሁን አንዳንድ ድምፃውያን ሲጀምር ከቅኝት መውጣት ምናምን ትንሽ ጉልበት ማጣት የሆነ ሙድ ውስጥ እስከሚገቡ ነገር የለም። ከዛ ሙዚቃው እየሄደ ሲሄድ በጣም ቆንጆ እየሆኑ ይሄዳሉ። ያንተ ደግሞ ዘ ሪቨርስ ነ ሙዚቃው እየሄደ ሲል እየደከመ ከቅኝት መውጣቱ እየጨመረ ምናምን ነው የሚሄደው፣ እና ሙሉን ጀምሮ መጨረሱ በትክክል መጨረሱ ውስጥ ያለውን ሀሳብ በደንብ እሱ ላይ መስራት ይኑር። የዜማ ምርጫ ጥሩ ነው፣ ከአንተ የድምፅ ስትራክቸር ጋር ይሄዳል፣ በደንብ ይሄዳል። ግን የከበዱ ቦታዎች በደንብ ያልተዜሙ ቦታዎች አሉ፣ እነሱ ቅሬታዎች ናቸው። ይሄ ይስተካከል ነው። ትንሽ ነገር ነው የምታስተካክለው። ከዛ በኋላ አድቫንስድ የሆነ አስተሳሰብ ውስጥ መግባት እንችላለን። አቤል የጋሽ ምኒልክን እስቱ በረደኝ ስትዝታ ማይነር ላይ ያለ ዘፈን ነው ያመጣኸው። አቤል አንተ ጋር ማሁን የጉልበት ችግር የትንፋሽ ምናምን፣ አንተ ጋር በጣም ደስ የሚለው እንደዚህ ሲሰማ በጣም ደስ የሚለው ድምጽ በጣም ብራይት ነው። በቃ ይሄ ቁልጭ ብሎ ሁሉ ነገር የሚያሰማ አይነት ሶ ቁልጭ ብሎ ሁሉም ነገር ሲሰማ ማለት ስህተቱም እንደዛ ነው የሚሰማው። በነገራችን ላይ ቆንጆ ነገሩ ብቻ ሳይሆን ስህተቱም እንደዚህ ቁልጭ ብሎ ነው የሚሰማው ማለት ነው እና ዲክሽን፣ ይሄ ከቃላት ጋር የተገናኘው ግጥሙ ምናም በቁጭ ነው ክሪር ነው የሚሰማው ነገር። አቤል አንተ ጋር አሁን ከቅድሙ ጋር ተመሳሳይ ሀሳብ ነው ያለኝ ምንድነው፣ ቅኝት ላይ በጣም ትቸገራለህ። አሁን ይሄኛው የሆነ ቦታ ላይ ማይነር ይመስላል፣ የሆነ ቦታው ላይ ሜጀር ይመስላል፣ የሆነ ቦታው ላይ የዜማ ሀረጋት ሲጀምሩ መነሻውን ስለምትስት ቀጥሎ የሚመጡት ኖቶችም እሱን ተከትለው ይሄዱና ከሙዚቃው ካለበት ቅኝት በጣም ትርቃለ። ብዙ ችግሮች የሚገናኙት ከቅኝት ጋር ነው። እሱ መስተካከል አለበት። ዜማ አረዳድህም ትንሽ አደማመጥህ አደማመጥህ ስታዳምጥ ፍሬዝ በፍሬዝ ከዛ ቃል በቃል ከዛ እንደገና ከእሱ ወርደ ደግሞ ፊደል በፊደል አይነት ዲቴይል ውስጥ መግባት አለብህ ገብተዋል አይደለም፣ የማወራው ጉዳይ እንደዚህ አጠቃላይ አዳምጠህ አጠቃላይ ፕራክቲስ አታደርግ። ክፍልፍሎች አለው ሙዚቃ ሲደመጥ እና እንደሱ አይነት ልምምዶችን ብታደርግ አንተ ጋር የላማየው ነገር ምንድነው ትንሽ የኤክስፒሪየንስ ነገር ወይ እንደዚህ ሙዚቃ ውስጥ ብዙ ባለመቆየት ያልተረዳቸው ነገሮች አሉ። አንዳንድ ጊዜ ስንማርም ሲነገረንም ምንም ብንሆን የማንረዳቸው ግን በሂደት ውስጥ ዝም ብለን በመኖር ውስጥ ሙዚቃ ውስጥ በመኖር ውስጥ ምንረዳቸው ከኤክስፒሪያንስ የምንወስዳቸው ነገሮች አሉ። እና እነሱ እንደሱ አይነት ነገሮች ችግር አለ። እንግዲህ እነዚህ እነዚህ ነገሮች ላይ በደንብ መስራት ነው። ግን በቃ ቅኝት ጋ አደማመጥ ያዳመጥከውን ነገር ወደ ጉሮሮ ስትመልስ በትክክል ነው ያልኩት። የራስን ሪኮርድ እያደረግ ምናምን የመስማት ነገር እንጂ ጊፍትድነት ጊፍት የድምፅ ተስጦ ላይ ምንም ጥያቄ የለውም። በደንብ የሚያምር ድምፅን ያለ ምንም ዘፋኝ መሆን በደንብ ከሚገባው በላይ ነው የምትችለው። ግን ብዙ አሳይመንት ይኖርባሃል። እሱ ላይ በደንብ መስራት እንድትችል ነው እነግርህ። እሺ፣ ከታፈረ አሰፋ ጀምራለሁ። የኃይለ ኢየሱስ ግርማን ማናችን ነን የሚለውን ዜማ ነው ያመጣው። በጣም ከአንተ የድምፅ ስትራክቸር ጋር በደንብ የሚሄድ ዜማ ነው ያመጣው ኃይለ ኢየሱስ በጣም በጉልበት የሚዘፍን በደንብ ኢነርጂ ያለው ድምፃዊ ነው። የእሱን አይነት አቅም አንተም አለህ፣ በደንብ ነው ያየሁት። እሱን በደንብ አድርጎ መድረክ መቆጣጠር ጎበዝ ነህ። ዜማ ይገባሃል፣ ሪትም ይገባሃል። ድምፅ በጣም ቆንጆ ነው፣ ሬንጁ ትልቅ ነው። ከዚህ ሁሉ ውስጥ እንግዲህ ዛሬ ያስተናገድካቸው ችግሮች መሀል መሀል ላይ ይሄ ኬርለስሊ ይሁን ሆነ ሁን ወይ ምክንያቱ ባልታወቀ ዜማ ከቅኝት ይወጣባል በደንብ ይሄድና ድንገት ዜከቅኝት የሚወጣው ነገር አለ ይህን በጣም ልታስብበት ይገባል እኔ እንደውም ብሩክ ሪቨርስን የተሰማኝ ወደ መጨረሻ አካባቢ በደንብ ቅኝት ውስጥ የቆየን የመሰለኝ እስከ ግማሽ ድረስ ያለው በደንብ መሀል መሀል ይሰማ ነበር ችግሮቹና እነዚህ ነገሮች በጣም አስብባቸው ጥንቃቄ ማድረግ ያለብህ በደንብ በቃ ድምጽህን በተሰጠህ የቅኝት ስኬል ውስጥ መቆየትን ነው። በተረፈ በደንብ ሙዚቀኛ ነህ፣ በደንብ መስራት የምትችል ሪትም ይገባሃል። ትንፋሽ አያያዝ ጥሩ ነው። ጉልበት በደንብ ነው። ረጃጅም ማድረጋ በደንብ መጫወት ትችላለህ። ስለዚህ አንተ ሲሪየስሊ ማሰብ ያለብህ ከቅኝት ጋር በተያያዘ ነው። እሱ እንደምታሻሽል ተስፋ አድርጋለሁ። አቤል ንጉሴ የሚኒ ሊኮስ ናቸው። እትቱ በረደኝ፣ በጣም ቆንጆ ዜማ ነው የመረጥከው። በደንብ መፈተን የሚቻልበት ዜማ ነው ያመጣኸው። ሁለት አይነት የሪትም ቫራይት ያለው ነው። ከዚህ ውስጥ ምንድን ነው አሁን አንተ የተቸገርክበት ብዬ ማስበው፣ የመጀመሪያው ስሎ የሆነው የዜማ አካል ጉልበት አነሰው። እናንተን ሆነ ትንሽ ጭቁን ያለ ነገር ስሜት ተሰማኝ። እንደገና ከዛ ውስጥ ደግሞ ከቅኝት ጋር በተያያዘ ብዙ ቦታዎች ላይ ችግሮች ነበሩ። ቅላጼና፣ የሆነ የዘፈኑን ስታይል ወደ ራሱ ወስደ የዘፈንክበት መንገድ ብዙ ጥሩ ቢሆንም ግን የዘፈኑን ስሜት እስኪቀይር ድረስ መሆን ስለሌለበት ተጠንቀቅ። እንደውም ከስሎው ይልቅ ፈጣኑ ጋር የነበረ የዜማ መግባባት በጣም ጥሩ ነበረና የምትመርጠውን ዜማ በደንብ አስበህበት በዛው ልክ ተዘጋጅተበት እንድትመጣ ነው። ያንተ መሰረታዊ የሆነው ችግር የኤክስፒሪያንስ ችግር ነው። ስለዚህ መድረኮች ብዙ ላይኖር፣ ከዚህ ቀደም ኤክስፒሪንስ ላይኖር ይችላል። ነገር ግን በማዳመጥና ራስን ደግመ ደግመ እየቀዳ በማዳመጥ የዋናውን ዘፋኝ ቀረጽ፣ የተቀረጸውን ነገር በማዳመጥ ብዙ ዘፈኖች በማዳመጥና በመሞከር ራስህን መቃኘት ትችላለህና በዛ መንገድ አስተካክል እንጂ በጣም ቆንጆዬ ድምፅ ነው ያለ፣ ማደግ የሚችል ነው። ስለዚህ የተሰጠን ሀሳብ ወደ ራስ አድርገ እንደምታስተካክል ተስፋ አረጋለሁ። ለሁለታችሁ መልካም እድል። ታፈረ፣ ምንም የሚገርም ጉልበት ያለው ከነቃና፣ በጣም ጥሩ ድምፅ ነው ያለ። ይሄ ምንም ጥያቄ የለውም። ግን አሁንም አልፎ አልፎ ፒች የሚለው በድጋሚ የማነሳው መሰረታዊ ነገር ስለሆነ ነው። በፍጹም ከታፈረ አይጠበቅም። በቃ በሚለው እስማማ ለምን ይሄ ትልቁን ነገር ይዘ ትልቁን ድምፅ ይዘ ውበት ቃና ይዘ ትልቁ ነገር ደግሞ ድምፅ ቃና ነው የማደንቀውና የተሰጠ የተሰጠህ ነገር አለና ይህን ይዘ መታሰብ የለበትም። ሌላው ዘፈኑ በራሱ ጥሩ ዘፈን ነው። እኔ ደግሞ ለውድድር ኖርማል የሆነ ቢላንተ የሚወርድ የለው በጣም የሚወጣ የለው ስለዚህ እንደ ውድድር የምትመርጣቸውን ዘፈኖች በጣም ልታስብባቸው ይገባል። ምክንያቱም እንደዚህ አይነት አቅም ያለው ድምፃዊ ዝም ማለትም ይቻላል፣ ግን ገፋ የምናደርግ ምንድን ነው አቅም ስላለ ወደ ውጤት ለመሄድ ካሁኑ የተነሳውን ሀሳብ በጣም ደግፋለሁ። ቸልተኝነት በሚለው ለያዘው ለምን በደንብ ቅድም ብያለው። አድመተ ስራ በቃ ኖርማሊ ያለው እየደነስክ ምናምን ነገሮችን አያሃለው። እንቅስቃሴው እንዳለ ጥሩ ነው፣ ግን ዘፈኑ በቃ መጠበቅ አለበት። ትልቁ ነገር በቃ እሱ ነው፣ ያንተን አቅም የሚያሳይ ዘፈን አሁንም እጠብቃለው። ያው እንደተጠበቀ ነው። ሌላውን ነገር ማደንቀው ነገር በጣም ጥሩ ነው። አቤል አቤል በጣም ደስ የሚል ቃና አለ። አንተም በጣም ግን ከፍ ያለ የሙዚቃ ምርጫ ነው ይዞ የመጣኸው። ሙሉ በሙሉ ዘፈኑን ሪትሙን ስትጠብቅ ከቅኝት ላለመውጣት እና ሙሉ በሙሉ ተሳቀህ ነው ለእኔ በቃ ዘፈኑን የጨረስከው አንዳንድ ወይም ደግሞ በአንዱንም ማየት ታደርጋለህ አሉ የሉም አይነት እስኪመስል ድረስ በቃ እሱ ልምድ መተው አለብ። ዞረ መዘፍ ነው በጎን፣ እንደውም ብዙ ድምፅ አይኖች ምንድን ነው ማይክራፎን ነው የሚያጣሙት፣ ያንተ ደግሞ ከእናንገተ ነው የሚጣመመው። ይሄ በጭራሽ ቶሎ ማስተካከል አሁን እዚኛው ዙር ላይ እዚህ ዞሮ መስፈን ነው ቀላል ነው፣ ወደዚህ መሄድ ይቻል ነበረ። ሌላው በዚህ ውስጥ ግን የሚገርመኝ ነገር ሳላደንቅ ማላልፈው ምንድን ነው የሚቀልጽ ጉሮሮን ማድረግ እፈልጋለሁ። ችግሩ ደግሞ በጣም የሚቀልጸው ቅድም አሰማሚ የተባልከው ነገር ስትቀልጸው አንተ ዜማውን ብሎ ትቀይረዋል እና ይሄ በደንብ አንዳንዴ ይሄ ምንድነው ቅድም የተነሳው ሀሳብ ከልምድ ገና ነው፣ ልጅ ነህ። በደንብ ልምዶችን ስታመጣው ትልቁ ነገር ጉሮሮሃል የሚቀልጻል በቃ ያንን በደንብ አድርጎ ማኔጅ የማድረግ ጉዳይ እዛ ውስጥ የመግባት ጉዳይ ነው። ከመጀመሪያው ዙር ግን በጣም በተሻለ ነው የተሰማኝ። ለሁለታችሁም ጥናት ግን ይፈልጋል። ጥናት ጥናት የሚለውን ሀሳብ አስምርልኝ። ለሁለታችሁ መልካም እድል እመኛለሁ።